እዚጋ እንደምታዩት ከአንድ ጀምሮ እስከ 10 የቆረጡ ናቸው። በ25 ዶላር የ250 እስከ 300 ዶላር የሚታሰብ ወይም እንደው የሚያወጣ ቀሚስ ነው። ቀሚሱ በ25 ዶላር በነፃ በሉት ለሚስት እንዲሁም ለህት እንዲሁም ለናት እንዲሁም ደግሞ ኢትዮጵያ ላይ የሚገኝ አንድ ሰው ስጡልን ካላችሁ ያለምንም ተጨማሪ ወጪ በ25 ዶላር ብቻ ሙሉ የሀገር ልብስ እንሰጣለን ማለት ነው። ኮኒ ሙሽሪት አንድ ሁለት ሶስት እሺ። አንድ ቁጥር ኢትዮጵያ የማነ እዚሁ ቤት አሻሻጭ ነች። ሁለት ቁጥር ፊፊ የአዲ ጓደኛ ነች። ሶስት ቁጥር ራሄል እዚሁ ዳላስ ውስጥ ኮሚኒቲ ውስጥ የምትሰራ ነች። አራት ቁጥር ዳህላክ ከአንድ ከአስራ አምስት ቀን በኋላ ኢትዮጵያ ሄዶ ሰርጉን የሚ ፈጽም ወንድማችን ነው። አምስት ቁጥር ላይ ኤሪክ ደረጀ ቨርጂኒያ የሚገኝ ጓደኛ ነው። ስድስት ቁጥር ላይ ጌታቸው ዛሬ ነው የመጣው፣ ዲሲ አካባቢ የሚኖር ለሃያ ዓመት በትዳር የቆየ ወንድማችን ነው። ሰባት ቁጥርን በውስጥ ታዋቂነት ይሄ ከወጣልህ ለክብር እንደ ጊፍት የምንሰጥ ነው። ለረጅም ጊዜ እየቆረጥክ ስለነበረ ለጋይንቴው ፍሪ የሰጠነው ነው ነው ሰባት ቁጥር ላይ ቤቱ የከፈለልህ ትኬት ነው። ስምንት ቁጥር ላይ ቅድስና አለች። ዘጠኝ ቁጥር ላይ ጧፍ የምትሸጠው አዲስ አለች። አስር ቁጥር ላይ የአዲ ታላቅ ወንድም የመጀመሪያ ልጁ ዶክተር መቅደስ ለሷ የተገባ ነው። የምትገኘው ኢትዮጵያ ነው። ከወጣላት እዛው ዲዛይነራችን ይሰጣታል ማለት ነው። ሙሽር ቤት ለምዳለች። ከእናቷም ከአባቷም መስፍኔን ብላለች ብለናል። ኮኒ አንድ፣ ሁለት፣ ሦስት ብለሽ ትጠሪልናለሽ። ቁጥር ጥሪልኝ። አንድ፣ ሁለት፣ ሦስት ለሩጫ ንግበ የወንወእረንጅ አስር ቁጥርን መውሰድ ማንም ሰው አልቻለም። የሞላ አንድ ሰው ፊንፊኔ፣ ቃሊቲ፣ ሽሮሜዳ እያልኩ ስጠራ አዲ ገባችና ተሳፈረች። አዲ ወሰደችው በግልግሮ በኩል ዶሮ ማነቂያ ላይ እያለን ግልግሮ ቤት ከደምሴ ዳምጤ ጋር አብረን ቁጭ ብለን ክትፎ እየበላ ባለቤት አቶ ጊርግሮ ያመጡትን ጎድን ጥብስ ለሁለት ስንሻማ አዲ በመሀል በኩል መታ የወሰደችው። ኮንግራጁሌሽን መቅደስ ወንድም አገኝ ኮንግራብ እያለ ኮንግራብ፣ እንኳን ደስ ያለሽ። ከሁለት መቶ እስከ ሶስት መቶ ዶላር የሚያወጣውን የሀገር ባህል ልብስ እዛው ዲዛይነራችን ሰሞኑን ይሰጥሻል። መቅዲ መልካም